የኤምኤን 247 ሰባት የምዕራፍ ሁለት ዜናችን ተጀምሯል። በሱ ፍቃድ ተገኝ፣ እንደዚሁም ኢየሩሳሌም ወሰን የለ በምልክት ቋንቋ ደግሞ ፍቅር ተከበደ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ዜናውን እየመራን ቆይታ እናደርጋለን። ቀዳሚው ዳረግ ነው፣ ዜና እናልፋለን። ሰራዊቱ ከየትኛውም አቅጣጫ ሊቃጣ የሚችል ጥቃት ለመከላከል ዝግጁ መሆኑን የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻል ብርሃኑ ጁላ የሰሜን እዝ ስክረ ሰማዕታትን ለመዘከር በተዘጋጀው የመታሰቢያ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ሰራዊቱ ከየትኛውም አቅጣጫ በየትኛውም ጊዜ በልማታችን በሰላማችን እና በብሔራዊ ጥቅማችን ላይ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ መሆኑን ገልጸዋል። ከሃዲው ህወሀት መከላከያ ሰራዊት ለሀገሩ ክብር የከፈለውን መስዋዕትነት ክዶ ኢሰብአዊ በሆነ መንገድ ክብሩን አዋርዶ ከሰው ልጅ አእምሮ በላይ የሆነ ግፍና ጭካኔ መፈጸሙን አውስተዋል። ይህ ድርጊት መላው ሰራዊቱንና መላው የኢትዮጵያን ህዝብ እያሳዘነና አንገት ያስደፋ ድርጊት በመሆኑ መቼም የትም እንዳይደገም መቼም አንረሳውም በሚል መሪ ቃል ቀኑ በልዩ ሁኔታ መታሰቡንም አንስተዋል። ፊልድ ማርሻል ብርሃኑ ጁላ ሰውን በዘረኝነትና በጥላቻ ቀስቅሰውና አነሳስተው ከጠላት ተዋግቶ ነጻ ያወጣቸውን አንበጣ እያባረረ ሰብላቸውን የሚሰበስብላቸውን ህዝቤ ነው ብሎ ደክሞት ያረፈን የመከላከያ ሰራዊት በተኛበት ክህደት መፈጸማቸው በጣም ያማል ብለዋል። ዛሬም ቢሆን ይህ የካሃዲዎች ስብስብ በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ትናንትና እታገልልሃለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶን ያስቀረውን የትግራይ ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ያሉት ፊልድ ማርሻል ብርሃኑ ጁላ መላው የትግራይ ህዝብ ትናንትና የደረሰበትን ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነጻ ሊያወጣ ይገባል ብለዋል። በሌላ በኩል የማዕከላዊ እዝ ከአምስት ዓመት በፊት በሰሜን እዝ ላይ የተፈጸመውን ጥቃት በሻማ ማብራት ስነ ስርዓት በትናንትና እለት አስቦ አብሽቷል። የሀገር ክብርና ሉዓላዊነትን ለማስከበር የሚያስችል የተሟላ ዝግጅትና አቅም ያለው ሰራዊት መገንባቱን የሀገር መከላከያ ሰራዊት የሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስት የገለጹ የዳሉል ማዕከላዊ እዛ አባላትና የሀገር መከላከያ ሰራዊት ከፍተኛ መኮንኖች እንዳይደገም መቼም አንረሳውም በሚል መሪ ሀሳብ የጥቅምት 24ቱን ጥቃት በተለያዩ ዝግጅቶች አስበውታል። በዚህ ሁነት ላይ የተገኙት በሀገር መከላከያ ሰራዊት የሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴ መከላከያ ሰራዊት የሀገርን ክብርና ሉዓላዊነት ለማስከበር የሚያስችል ዝግጁነትና የተሟላ አቅም እየገነባ መሆኑን ገልጸዋል። የሰራዊቱ ዝግጁነትና የግዳጅ አፈጻጸም ብቃት ከፍተኛ መሆኑን ጠቅሰው ከሀገርን ባለፈ ለሌሎች ሀገራት የጀግንነት መገለጫና የሰላም ተምሳሌት የሆነ ብቁ ሰራዊት ተገንብቷል ብለዋል። የሀገርን ክብርና ሉዓላዊነት ለማስከበር የሚያስችል የተሟላ ዝግጁነትና ጠንካራ አቅም ያዳበረ ሰራዊት መገንባቱን አንስተው ለማንኛውም ግዳጅ ሰራዊቱ ዝግጁ መሆኑን አረጋግጠዋል። በጅማ ከተማ በተካሄደው መርሃ ግብር ላይ የሰራዊት አባላትና ከፍተኛ መኮንኖች፣ የመንግስት የስራ ኃላፊዎች፣ ምሁራን፣ የሀገር ሽማግሌዎችና የሃይማኖት አባቶችና የተለያዩ ማህበረሰብ ተወካዮች ተገኝተዋል። ዘገባው የኢዜአ ነው። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ ሁለት ነው በመከታተል ላይ ያላችሁ ተመልካቾቻችን፣ በአጫጨር የተሰናዱትን ዜናዎች አስቀድመናል። አሁን ደግሞ በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። ግብጽ ኢትዮጵያን ለማተራመስና ለማድህየት ያዘጋጀችው የያዘችው ፖሊሲ በመለወጥ በጋራ መልማትና ተጠቃሚነት ላይ ትኩረቷን ማድረግ እንዳለባት የቀድሞ የኦነግ የስራ አስፈጻሚ ኮሚቴ አባል እና የድርጅቱ የደህንነት ኃላፊ የነበሩት አቶ ይብሳ ነገው ገለጹ። በሀገር ውስጥ የታጠቁ አካላትን ከዚህ ቀደም በድብቅ ስታደርጋቸው የነበሩት ድጋፎች አሁን ላይ በግልጽ እያደረገች መሆኗን ጠቅሰው ሕዝቡ ይህንን በመረዳት ሴራውን በማክሸፍ ረገድ ከመንግስት ጋር ሊተባበር ይገባል ብለዋል። ሪፖርተራችን አፈወርቅ አለሙ ተጨማሪውን ይዟል። በአንድ ወቅት የቀድሞውን የኦሮሞ ነጻነት ግንባር ኦነግን ተቀላቅለው ኤርትራ በነበሩበት ወቅት የታዘቡት የካይሮ እኩይ እጆች ኢትዮጵያን የማፍረስ፣ እርስ በርስ የማገዳደል የግብጾች ያላለሰለሰ ተግባር በቅርበት ከራሳቸው ምልከታ ለምሳሌ ኤርትራ ነበር በወለፍ ውስጥ ማለት እና ገንዘቦች ይመጣሉ የኤርትራ ራሳቸውን ለመደበቅ ሲፈልጉ በሁለተኛ እጅ ነው። እንትኑም ያልፈው ምንድነው ስም የሚባለው እርዳታው ያልፈው ወይም በሶስተኛ ነው የሚያልፈው ወይም በአራተኛ በኤምባሲ በኩል ገንዘብ እዚህ ይታደላል ማለት ነው። ዲስተቢላይዝ ለማድረግ የሚሰሩት ስራ እዚህ በጣም ሰፊ ነው። በኤርትራ በኩል የሚደረገው ሁኔታ ምንም ልሚት የለም። የደላላ ደላላ ስራ ነው የሚሰራው። በዛ አካባቢ የግብፅ ብዙ ዶላሮች አላማ በኢትዮጵያ በተለያዩ አካባቢዎች የጦር መሳሪያዎች አፍ በሰፊው ለማስከፈት የሚውሉ ናቸው። እርስ በርስ ጥርጣሬ እንዲነግስ ማድረግ፣ ሀገር እንድትተራመስ፣ ከዚህም ሲያልፍ ኢትዮጵያን ለማፍረስ የሚደረግ ትጋት መሆኑም በአቶ ኢብሳ ተነግሯል። አንደኛ ዲፕሎማሲያዊ ተጽዕኖ እንዳለ ሆኖ በሃይማኖት በኩል ያለው ተጽዕኖ እንደነገርኩ፣ በማይታዩ ሁኔታዎች በማይታዩ እጆች ሲካሄድ የነበረ ስለሆነ ይቺ አገር ወደኋላ እንድትቀር አድርጓል። አንደኛ፣ ሁለተኛ ደግሞ በእስላምና በክርስቲያኑ መካከል ጥርጣሬ እንዲፈጠር ያደርጋሉ። ዘመናት ሲያልፍ ፖለቲካ ከሪሊጅን ውጭ የሆነ በሚመጣበት ጊዜ በነጻነት ስም በኢትዮጵያ ውስጥ የሚፈጠሩ ማናቸውም ፖለቲካ ድርጅቶች በኢጅፕት ነው ኢንከልኬት ሊሆኑ ወይም ደግሞ እንዲፈጠሩ ያደረጉት በትሬኒንግ ደረጃ፣ በዲፕሎማሲ ደረጃ፣ በገንዘብ ደረጃ፣ በመሳሪያ ደረጃ ይረዳሉ ማለት ነው። ለምንድን ነው ይህንን የሚያደርጉት? ኢትዮጵያ ውስጥ ሰላማዊ የሆነ የፖለቲካ አትሞስፌር እንዳይኖር። ዛሬም ይህ የግብፅ አፍራሽ ተግባራት በገሃድ በመገናኛ ብዙሃኖቿም ይለፈፋሉ፣ ይነበባሉ። በኢትዮጵያ በሚፈጠሩ ግጭቶች ጋር ለአፈንጋጮች የሳተላይት መረጃዎችን ማቀበል ሌላኛው ድፍረት የተሞላበት ተግባር ሆኖ ይመጣል። ድሮ እንኳን አንደርግራውንድ በድብቅ የሚሰሩት ነው። አሁን እኮ ጋዜጦቻቸው ምኑ ሙኑ አለ አይደለም። የቲፒኤልኤፍ ዋር ጊዜ በየቀኑ በሳተላይትም ኢንፎርሜሽን ያሳልፉላቸው እንደነበረ ይታወቃል። የሚደበቅ ነገር አይደለም። ቀድሞ ባለፉት ጊዜያት ቴክኖሎጂ ስለሌለ ሜቢ እንትልሉ ይችላሉ። ይሄ ዳይሬክት ኢንቮልቭመንት ነው፣ ከፕሮክሲ ዋርም አልፎ ከቨር አፕ ለሀገር ውስጥ የነሱ የሆኑት ወይም ከነሱ የሚያገኙት እርዳታ ድርጅቶች ሁሉም ነው የሚያገኙ። አሁን ፋኖንም የሚረዱ እነሱ ናቸው። ምንም ድብቅ አይደለም። በፖሊሲ ደረጃ እየደበቁት አይደለም። እና ጦርነቱን ደግሞ ከኤርትራ ጋር ቆመን እንዋጋለን የምለው ሁኔታ የተደበቀ ምስጥር አይደለም። የዚህ ሁሉ ሴራ ምንጭ ደግሞ ከራሷ ስትራቴጂ የሚቀዳ ይሆናል። ድምር ውጤቱም እጆቿ በድህነት የተቆራመዱ ኢትዮጵያን፣ አንገቷን ቀና የማታደርግ ሀገርን እውን ማድረግ ይሆናል። ኢጅፕት ብሔራዊ ጥቅሟ ወይም የሴኪሪቲ ጥቅሟ የብሔራዊ ሴኪሪቲ ኢንትረስት የሚባለው ኢትዮጵያን በደህንነት ማቆየት ነው። በደህንነት ከቆየ ብዙ ነገሮች ይመሰቃቀላሉ። አንደኛ የምርታማነት ሁኔታ ስለሚቀንስ ሀገሪቷ ከድህነት አትወጣም፣ ከልመና አትወጣም። ሁለተኛ ህዝቡ ከድህነት ከወጣ የውሃ ውሃን ብዙ ይጠቀማል፣ አይኑን ይከፍታል ማለት ነው። እንደ አቶ ይብሳ በ21ኛው ክፍለ ዘመን መሰል ስትራቴጂዎች ብዙም ወንዝ የሚያሻግሩ አይሆኑም። ባይሆን በጋራ ለመልማት ለመበልጸግ ግብጾች ሊያስቡበት ይገባል ባይ ናቸው። ኢትዮጵያውያንም ሴራዎችን ማክሸፍ የተረጋጋች ሀገር ለቀጣዩ ትውልድ በማሻገር ሂደት የበኩላቸውንም እንዲወጡ መልእክት አስተላልፈዋል። ለኢጅፕት ትልቅ የፖሊሲ ሺፍት ቢያደርጉ የተሻላቸው ናቸው ብዬ ነው የሚገምትን። ለምንድን ነው መጥቶ እዚህ ችግኝ የማይተክሉ የኢጅፕት ወጣቶች? ገንዘባቸውን በፕሮክሲ ዋር የሚያወጡበት ሁኔታ አሁን ወደ ሁለት ቢሊዮን ዶላር አውጥተዋል ኢጅፕት በኢትዮጵያ ላይ በተደረገው ካምፔን፣ ይሄ ግድብ ከተጀመረ ጀምሮ። የኢትዮጵያ ሕዝብ ፕሮክሲ ዋሩን ማምከን አለበት። መጀመሪያ ህዝቡ ከነቃ የጠላት መሳሪያ አትሆኑ ብሎ እነዚህን የተለያየ በአንድ በመቶ እና በሁለት መቶ ዶላር የሚገዛውን ማቆም አለበት። ያገባኛል ማህበራዊ፣ ኢኮኖሚያዊ፣ ሰብአዊ እንቅስቃሴዎችን በጥልቀት እየተመለከተ የሁሉንም ድምፅ በማካተት ወደ እናንተ የሚቀርብ ዘገባ ነው። ዘገባው በሁሉም ጉዳዮች ላይ እንደ አስፈላጊነቱ ያገባኛል እያለ እንግዶችን ስቱዲዮ እየጋበዘ ከእናንተ ወደ እናንተ ያቀርባል። ዛሬ ያገባኛል ከኢትዮጵያዊ ማንነት የባህልና የሃይማኖት ተሳቢ ውጭ የሆኑና ያፈነገጡ አለባበሶችን ነው የሚመለከተው። ግብረ ገብነትን የሚጋፉ ታሪክና አመጣጣቸው የእኛ ያልሆኑ አለባበሶች በወጣቶች ዘንድ አልፎ አልፎ ይስተዋላል። ይህ ችግር አንድም የራስን ማንነት በውል ካለመገንዘብ፣ በሌላ መልኩ ደግሞ በማህበራዊ ሚዲያ የሚያዩትን ሁሉ ሆኖ ለመገኘት ከሚደረግ ጥረት ይነሳል። ለመሆኑ ይህ ችግር ለመቅረፍ ባለሙያዎችስ ምን ይላሉ የሚለውን ይመለከታል። አዘጋጅና አቅራቢው ተመስገን ይመር ነው እንደሚከተለው ያቀርበዋል። ባድዋ ተጋድሎ ነጻነትን ያስከብረች በነጻነቷ ውስጥ ደግሞ የህዝብን ክብር በአብሮነት ያቆየች ሀገር ኢትዮጵያ አሁን አሁን መጤ ባህሎች በስፋት ይስተዋላሉ። ለአብነትም አለባበስ ከዚህ በተጨማሪ አነጋገር ቀዳሚውን ስፍራ ይወስዳል ኢትዮጵያዊነት የማይመጥን ከዚህ በተጨማሪ የኢትዮጵያ ባህል እንደዚሁ መገለጫ ያልሆኑ አለባበሶች በወጣቱ በስፋት ይስተዋላል ወረርሽኝ ነው ይሄ የባዕድ አገሮች አለባበስ ምናምን እንደ ወረርሽኝ ነው ቃ ሩ ላ የመጣ ግን ነው የምለው ስለዚህ ደግሞ አለባበስ ደግሞ ማንነትን ይገልጻል አሁን የኛ አንድም የሆነ ነገር የለም። ወንድ ወንድን መምሰል አለበት፣ ሴት ሴትን መምሰል አለበት። የሚያስከብረው ያው ልብስ ደግሞ ያስከብር የለ ልክ እኔ አሁን እንትን ስል በቃ ይሄ ትክክለኛ አስተሳሰብ ያላቸው አይመስለኝም። ኢትዮጵያን የውጭ ነገር ዘመናዊ ናቸው ብለን ስለምናስብ ከነሱ የመጣ አስተሳሰብ ነው እንጂ ይህ ደስ አይልም። ወንድም ሱሪውን ዝቅ አድርጎ ሴትም ተገላልጣ ምን ምን ደስ አይልም፣ ግን ዘመናዊነት ነው ብሎ ስለሚወስዱት ይመስለኛል። ብርትን ማሳየት ራቁትን አካሄድ በጣም ተጋልጦ መሄድ የኛ ባህል አይደለም። ወንዶች ለምሳሌ ሱሮቹ በጣም አውርዶ ይለብሳሉ። እነዛ ሰዎች ሌሎቹ የለበሱበት ምክንያት አላቸው፣ የባርነትን ዘመን ማስታወስ ነው። እኛ ደግሞ በባርነት እንትና አልተገዛንም። ታዲያ አለባበሱ የተቃና አነጋገሩም የተሳካ ትውልድን ለመቅረጽ እና ኢትዮጵያዊነትን ከዚህ በተጨማሪ አብሮነት ሃይማኖትና ባህልን ለማስቀጠል ያገባኛል የምንለው መች ነው? ያገባኛል አንደኛ ጀምር በሃይማኖቱም በክርስትናም ሆነ በስልምና ነው ጥንቅቅ ያለባበስ ስርዓት አለው። አንደኛ ይህንን ነገር መከተል ታይማቱ ቆማ ላይ ትኩረት ሰጠው ቤ ሌላውም ደግሞ ሽማግሌውም ወጣቱ ያው ያለውን ጓደኛ ወይ ያልመሰለ ነገር ጥሩ አይደለም። የምትረው ነገር ብታስተምር ብትናገር ይሄንን እየተናገርክ ብታልፈው መልካም እና ይሄ ያገባኛልማ ግዴታ ነው። ያገባኛል ብሎ እያንዳንዱ ህብረት ህብረት ሰብ ህሊናው ይጠይቀዋል እኮ። ዛሬ እኛ ባንጠይቀውም ህሊናዎችን ይጠይቀናል፣ አንድ ቀን ይወቅሰናል። ስለዚህ ምን ማድረግ አለብን? ጥሩ ጥሩ ነገሮችን ለ እስከታች ወርደን ማስተማር፣ ግንዛቤ ማስጨበጥ፣ አወርነስ ዲቨሎፕ እንዲያደርጉ ህብረተሰቡ ሁሉ መሳተፍ አለበት ያገባኛል ነው የምለው። በቃ ይህ ነገር መወገድ አለበት። እኛ ሀገር የሚጠቅም የእኛንም ስብዕና የሚያንጸባርቅ ተጓር አይደለም። የትውልድ ድምፅ የሆነው አዲስ ሚዲያ ኔትወርክ ችግሩን እንዴት መፍታት ይቻላል ሲል ባለሙያዎችን አነጋግሯል። የስነ ልቦና ጥናትና የማህበራዊ ሳይንስ ባለሙያው ዕድሜ ለምክዛ ችግሩ በስፋት እንደሚንጸባረቅ አንስተው ይህን የማህበራዊ ቀውሱ ችግር ለመፍታት በቤተሰብ ላይ መስራት ቀዳሚው ነው ብለዋል። ወላጅ አየህ ሀኪም ነው መሪ ነው አስተማሪ ነው ሁሉ ነገር ነው ወላጅ ስለዚህ ወላጅን ከቀየር ሀገር ትቀይራለህ፣ ብለን ነው እኛ የምናምነው። እንደሱ ቢሆን ትክክል ነው። ለምሳሌ አሁን ከአነሳ ቃር ትምህርት ቤት ለምሳሌ ሱሪውን ጠባብ ሱሪ፣ በጣም ከታች በጣም ቀጭን፣ ይሄ ቬሎ የምትመስል አይነት ሱሪ አድርጎ የሚመጣ አስተማሪ አለ፣ ቦዲ ለብሶ የሚመጣ አስተማሪ አለ። ይሄ ለዚህ ሀገር ይሁን አይሁን እንግዲህ ክርክር ውስጥ ነው የምንገባው። አየኸው አሁን ያን አስተማሪ ሄደን ብንታገለው ምን ጥቅም አለው? ምንም እኮ ጥቅም የለውም። ግን እሱን ያፈራውን ወላጅ ብንቀይር የሚቀጥለውን ትውልድ እያስተካከለ ያመጣልናል ማለትና ወላጅ ላይ መስራት በጣም ትልቅ ነገር ነው። ኃላፊነትን መውሰድ ማለት ነው። አካባቢን መቀየርና ግንዛቤን ማስረጽ የልኛው ችግሩን የመቅረፍያ ዘዴ ስለመሆኑም የስነ ልቦና ጥናትና የማህበራዊ ሳይንስ ባለሙያው ያነሳሉ። አካባቢህን የምትፈልገውን ውጤት በሚያመጣ መንገድ ትስላለህ፣ ትዘረጋለህ። ዘረጋህ እዛ ትለቀዋለህ። ለምሳሌ አሁን ወላጅን እኔ መቀየር ብፈልግ፣ ትክክል አይደሉም ያልኳቸውን ወላጆች መቀየር ብፈልግ ትክክል የሆኑ አንድ አምስት ወላጆች አመጣና ትክክል ያልሆነ ወላጅ ግን መሀላቸው አንድ ቤት እንዲኖረው አረጋል። በቃ ያው ማስተማሪያ አይጠብቅብኝ። ስለዚህ ምን ያደረጋል? ከነዛኛዎች ይማራል። ከሆነ ጊዜ በኋላ ስትለካው የተቀየረ ወላጅ ሆኖ ታገኘዋለ ማለት ነው። አለቀ። ስለዚህ አካባቢን ለአንተ በሚመች መንገድ ከነ ህጉ ጭምር ማለት ነው፣ በሚያዋጣህ መንገድ ዲዛይን ታረግና፣ ዲዛይን ማድረግ ብቻ ሳይሆን ያን ትጠብቃለህ እንዲሆንልህ ማለት ነው። ከዛ ውጤቱን በደቂቃ ማየት ይቻላል። አካባቢ ሰውን መቀየር ስለሚችል መስራት ስለሚችል ማለት ነው። አዎ ዓለም በቴክኖሎጂ ተሳስራ አንድ በሆነችበት በዚህ ሰዓት ቴክኖሎጂዎችን መቅዳት ህይወትን ማሻሻል የተመረጠው መንገድ ነው። ነገር ግን ከኢትዮጵያዊነት ውቅር የሃይማኖት አተያይ ከዚህ በተጨማሪ ባህልና ትውፊት እያፈነገጡ አለባበስና አነጋገሮችን መክታት ይጠበቃል። የዘይት ትውልድም የበሽ ስራ ነው። ሁላችንም ያገባኛል ለበት በኢትዮጵያ ለቱሪዝም ልማትና ለዱር እንስሳ ጥበቃ ያለው ምቹ ምህዳር በአግማሙ ጥቅም ላይ ለመዋል የተለያዩ ተግባራት እየተከናወኑ መሆኑን የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ ገለጹ። የዓለም የዱር እንስሳት ፕሮግራም አመታዊ ጉባኤ በአዲስ አበባ መካሄድ የጀመረ ሲሆን በጉባኤው ከ38 ሀገራት የተውጣጡ የዘርፉ ባለሙያዎች እየተሳተፉ ነው። ሪፖርተራችን ጸጋ ታደለ ዝርዝሩን ይዛለች። በዓለም ላይ ባሉ የተለያዩ ሰው ሰራሽ ምክንያቶች ብሎም ተፈጥሯዊ ክስተቶች የተፈጥሮ ሀብቶች ጉዳት ሲደርስባቸው ይስተዋላል። ላለፉት አስር ዓመታት ትኩረቱን በዚህ ላይ ያደረገውና በዋነኛነት የዱር እንስሳት መመናመንን፣ የተፈጥሮ መዛባትን ለማስቀረጥ ሲሰራ የቆየው የዓለም የዱር እንስሳት ጥበቃ ፕሮግራም 25ኛ ዓመታዊ ኮንፈረንሱን በአዲስ አበባ ማካሄድ ጀምሯል። የቱሪዝም ሚኒስቴር ሚኒስትር ዴታ ስለሺ ግርማ የዱር እንስሳትና የተፈጥሮ ሀብቶች ለሰው ልጆች መኖር አስፈላጊ በመሆናቸው ተስማሚ ስነ ምህዳር መፍጠር እንደሚያስፈልግ ጠቅሰዋል። የአካባቢውን ማህበረሰብ የኑሮ ዘይቤ ማሻሻል ላይ ትኩረት በመስጠትና አዳዲስ ፖሊሲዎችን በመቅረጽ ጭምር እየተሰራ መሆኑንም ተናግረዋል። የተፈጥሮ ሀብትን በተለይ የዱር እንስሳትና ብሔራዊ ፓርኮችን ለቱሪዝም ልማት ከመዋል አንጻር በተለይ የተፈጥሮ ሀብትን ለመጠበቅ ፓርኮችን ለመጠበቅ የአካባቢውን የኅብረተሰብ የኑሮ ሁኔታ ማሻሻል፣ አማራጭ የኑሮ ዘይቤ መፍጠር እና ቱሪዝምንም ለዚህ አገልግሎት ከማዋል አንጻር ከፍተኛ ስራዎች ሲሰሩ ቆይተዋል። በአዲሱ በቱሪዝም ሚኒስቴር የቀረጽ ነው ፖሊሲ ባለፉት አመታት የተሰሩት የገበታ ፕሮጀክቶችም ጭምር የብሔራዊ ፓርኮችና የዱር እንስሳትን ታሳቢ ያደረጉ ነበሩ የተፈጥሮ ሀብትም ሆነ የዱር እንስሳት ጥበቃ ስራ ድንበር ተሻጋሪ መሆኑን የገለጹት ሚኒስትር ዴታው ለአምስት ቀናት በሚቆየው ጉባኤ ላይ ኢትዮጵያ ባለፉት አመታት ያከናወነቻቸውን የተፈጥሮ ሀብት ጥበቃ ስራዎች በተመለከተ ልምዷን ታካፍላለች ብለዋል በተለይም ደግሞ የፉድ ሴኩሪቲን ለማረጋገጥ የአትክልትና ፍራፍሬዎችን ባለፉት አመታት በመትከል በመንከባከብ ለውጤት ያበቃንበት በአረንጓዴ አሻራ መርሃ ግብር በርካታው የሀገራችን ክፍል በተፈጥሮ ሀብት ወይም በደን መመናመን ምክንያት ጉዳት ደርሶበት በድጋሚ እንዲያገግም ተደርጎ ውጤት ያመጣንበት እኚህ እንደ ልምድ ለሌሎች ሀገራት ይቀርባሉ ተብሎ ይጠበቃል። የዱር እንስሳት ጥበቃ ስራ በመንግስት ትልቅ ትኩረት ተሰጥቶት በመሰራቱ አሁን ላይ ተጨባጭ ለውጥ መታየቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ባለሙያው ዶክተር ፋኑኤል ከበደ የተናገሩ ሲሆን ይህ ስራ የሁሉንም ህብረተሰብ ተሳትፎ የሚጠይቅ መሆኑንም ጠቁመዋል። ኢትዮጵያ ደግሞ እንደ ሀገር ብዙ የባዮዳይቨርሲቲ ሀገር ነች። ብዙ የተለያዩ የዱር እንስሳት ኢኮሎጂካል ተለያይነት ያላት ሀገር ነች። ስለዚህ ይህንን ሪሶርስ የመጠበቅ ጉዳይ ህልውናን የማስቀጠል ጉዳይ ነው። ስትንፋስን የመጠበቅ ጉዳይ ነው። ስለዚህ በዚህ ረገድ መንግስትም ከፍተኛ ኮሚትመንት ውስጥ ገብቶ የተለያዩ ጥበቃ ቦታዎች ተቋቁመው ቢያንስ ወደ 10 ፐርሰንት ያክል የሚሆን የሀገሪቱ ቆዳ ስፋት በጥበቃ ቦታ ተዘጋጅቶ መጠበቅ ላይ ይገኛል። የዱር እንስሳትንና የተፈጥሮ ሀብትን መጠበቅ እንዲሁም ተስማሚ የሆነ ምቹ ስነ ምህዳርን መፍጠር አስፈላጊ መሆኑን የሚያነሱት ደግሞ ከተለያዩ ሀገራት ኮንፈረንሱ ላይ ለመሳተፍ የመጡ የዘርፉ ባለድርሻ አካላት ናቸው። መድረኩ የተሻለ ልምድና ተሞክሮ ለመለዋወጥ ምቹ መሆኑንም ያነሳሉ። እዚህ የተገኘ ነው። በሰዎችና በዱር እንስሳት መካከል የሚፈጠሩ ግጭቶች ላይ ዘላቂ መፍትሄ በምናበጅበት መንገድ ለመምከርና ልምድ ለመለዋወጥ ነው። ከተለያዩ ሀገራት የመጡ ተሳታፊዎች የሚቀርጿቸውን ፖሊሲዎች እንዴት ተግባራዊ እንደሚያደርጉ ማወቅ ያስችለናል። ተመሳሳይ ችግሮች ባሉባቸው ሀገራት ምን አይነት ማኔጅመንት እንደሚያስፈልግ እውቀት እንጋራለን። እኛም ያለን እናካፍላለን። and to gain knowledge from other what is expected from this conference is knowledge sharing ከዚህ ጉባኤ የምንጠብቀው ትልቁ ነገር እውቀትና ልምድ መጋራት ነው። የትኞቹ ሀገራት ናቸው በዘርፉ የተሻለ ልምድ ያላቸው፣ ምን አይነት መፍትሄንስ ነው የጋራ አድርገን መስራት ያለብን የሚለውን ምላሽ የምናገኝበት ነው። ፕሮሞት ቱገር ኮንፍረንሱ ለአምስት ተከታታይ ቀናት የሚካሄድ ሲሆን ከ38 የዓለም ሀገራት የመጡ ተወካዮች እየተሳተፉ ይገኛሉ።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 የኢትዮጵያ ህዝብ ያልወሰነው ነው፣ ተወካዮቹ ያላዩት፣ ቢያንስ ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው ነው። ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገሬ ያለው ምክር ቤት መስማት ከፈለገ ግን፣ ለአሜሪካ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይህ ጥያቄያችን። እኛ ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሌና ካለ ሰው የሚጠበቅ ይመስለኛል። ሚሊየን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ቀጥለናል ተመልካቾቻችን። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 247 ምዕራፍ ሁለትን ነው በመከታተል ላይ ያላችሁት። ከኛ ጋር ስለሆናችሁ እናመሰግናለን። ቀጥለናል። በ2018 የትምህርት ዘመን ከ31 በላይ ተማሪዎችን ተቀብሎ በተለያዩ የሙያ ዘርፎች ለማሰልጠን መዘጋጀቱን የአዲስ አበባ ስራና ክህሎት ቢሮ አስታወቀ። ቢሮ አዲስና ነባሪ 12ተኛ ክፍል ተማሪዎችን በ14ቱም ኮሌጆች ተቀብሎ እንደሚያሰለጥን ገልጿል። ወገን ታከለ በየካ ኢንዱስትሪያል ኮሌጅ የሆቴልና ቱሪዝም ሰርቪስ ተማሪ የሆነችው ሀብታምነሽ ኤፍሬም የከፍተኛ ትምህርት መግቢያ ውጤት ከቀረባት በኋላ ለተለያየ ስነ ልቦናዊ ጫና ተዳርጋ እንደነበር ታስታውሳለች። እስከ ሃይ ስኩል ድረስ ላይክ ለዩኒቨርሲቲ የምጠበቅ አይነት ልጅ ነበርኩኝ። በዛ አጋጣሚ ኛ 12 ልጅ ሳደርግ በቃ ማለት ይሆናል አይደል ተስፋዊ መቁረጥ አይነት ስሜትም ነበረ። ጭራሽ የመማር ፍላጎት አልነበረኝም። አስራ ሁለት ተፈትኝ የመጣ ውጤት ከወጣ በኋላ ኦልሬዲ ሁሉን ነገር ትቼው ቤት ውስጥ ነበርኩኝ ሁላ በጣም የሆነ ደስ የማይል ስሜት ነበር የነበረው። እንደ ሀብታምነሽ ሁሉ በተግባረ እድ ፖሊቴክኒክ ኮሌጅ የአካውንቲንግ ሰልጣኝ የሆነችው ሀና የቻለ ሰውም ይህንኑ ሀሳብ ትጋራለች። ተማሪ ስንሆን የ12 ዓመት ልፋቴ ነው የምንለው 12 ያክፍል ላይ ስንወድቅና ቀጣይ የሚመጣውን ቻንስ አናይም። እኔም እንደዛ አይነት ሲስተም ላይ ነበርኩ። ቴል ላይ ጥሩ ውጤት ስለነበረኝ ይሄ ውጤት ሲመጣ በጣም አዝኜ ነበረ። በአጋጣሚ ሆኖ መምህራኖቼ የትምህርት ቤቱ ምን እንትን ሪኮመንድ አድርገውኝ ነው እዚህ የገባሁት። ኮሌጆቹ በሚሰጧቸው ስልጠና ውጤታማ እንደሆኑ የሚናገሩት ሰልጣኞች በቆይታቸው በቂ እውቀት እንደጨበጡ ይናገራሉ። 2015 ነው የገባሁት። የመጀመሪያው አራት አመት ቴል ተፈታኝ ማለት ነው። እዚህ ከተማርኩ በኋላ ፔሮድ መስራት ይችላለሁ፣ ፔስትሪ መስራት ይችላለሁ አካውንት ፔብሎች እንዳሉ አላራለ የአንድ ባንክ ገብቼ መስራት የሚገባኝ ነገሮች በሙሉ መስራት ይችላለሁ። ከመጀመሪያውም ጀምሮ ወደዚህ ሩም ስንገባ ላይክ የሆቴል ስትራክቸር ስለሆነ ያለው በጣም ብዙ ሰዎች አንተም ስትገቡ ሆቴል ነው ወይስ ምን ሬስቶራንት ነው ምንድን ነው ላብ እስከማይመስል ድረስ በዚህ ደረጃ ተሟልቶ ነው የሚገኘው ማለት ነው። ሪሴፕሽኖች አሉን፣ የእንግዳ መቀበያ ቦታዎች አሉን፣ ሩሞች፣ ኪችኖች እንዲሁም ባር ቦታዎች ሙሉ በሙሉ የመማሪያ ክላስ አይመስልም። እውነት ለመናገር እዚህ የምናገኘው እኔ እውነት ለመናገር ዩኒቨርሲቲ ብሄድ አገኛለሁ ብዬ አላስብም። ምክንያቱም እዚህ በሁለት አመት የስራ ሰው ሆኛለሁ። ያጠናቀቁትን የተግባር ተኮር ስልጠና ተከትሎ በአቅራቢያቸው በተፈጠረላቸው የስራ እድል ሰልጣኞች ተጠቃሚነታቸውን አንስተዋል። ተግባር 12 ተፈተነን። 2014 ነበር የገባ ነው። ተምረን ጨርሰን በ16 ተመርቀናል። ተመርቀን ደግሞ እዚህ ግቢ ስራና ክህሎት የሚባል ቢሮ አለ። ስራ ሳያ ሲይዙ ዝም ብለው ስለማይለቁ በዛውም እየተማርን ለስድስት ወር ኢንኩቤሽን ስሪዲ ፕሮግራም አለ ስልጠና። በሱ ምክንያት እሱን እየሰለጠንን ቦታም ጠየቅን። በዛውም ምክንያት በስሪዲና በስራና ክህሎት ቦታ ተሰጠን። ለአንድ አመት ሰራም ማለት ነው። ስልጠናው ሰላሳ በመቶ የንድፈ ሐሳብና ሰባ በመቶውን የተግባር ልምምድ ላይ የተመረኮዘ እንደሆነ የሚናገሩት የኮሌጆቹ መምህራን ሰልጣኞች ለኢንዱስትሪው በቂ እውቀት እንዲጨብጡ እድል የፈጠረ ነው ብለዋል። ቲዎሪ የምንሰጠው ሌላ ክላስ አለ ራሱን የቻለ ፕራክቲካል፣ ደግሞ እዚህ መጥተው ይሄ ብቻ አይደለም ሾፓችን፣ ሌላ ሾፖችም አሉ እዛ ላይ ሄደው ፕራክቲካል ይሰለጥናሉ ማለት ነው። ከሌቭል ዋን እስከ አራት የሚያካቱትን ኮርሶች ጨርሰው አንድ መካኒክ መያዝ ያለበትን ነገር ይዘው ነው የሚወጡት። በደረጃ አራት የሚመረቅ ሰልጣኝ እስከ አራት ዓመት እስከ ሶስት ዓመት ጊዜው የሚሄድበት አጋጣሚዎች ነበር። በተለይ ደግሞ አሁን ከሪፎርሙ በኋላ በደረጃ አራት የሚመረቅ ሰልጣኝ ሚኒማም ሁለት ዓመት ነው ማለት ነው። ያ ራሱ ከኮኦፕሬቲቭ ትሬኒንግ ሰዓቶች ጋር ተደማምሮ ነው ማለት ነው። በዚህ አጭር ጊዜ ውስጥ እንደ አንድ ተማሪም ብቻ ሳይሆን እንደ አንድ ሰራተኛም በጣም እውቀት አግኝቼበታለሁ የተለያየ ቦታ ገብቼ የመስራት አቅም አለኝ ብዬ በራሴ መቶ ፐርሰንት እርግጠኛ እስከ መሆን ድረስ ማለት ነው። እኔም ዩኒቨርሲቲ ውስጥ ማራ ነበር፣ ግራጁዌት አድርጊያለሁ። ግን ሞር ስኪሉ እንዲኖረኝ እንዳዳብረው ያደረገኝ ነገር እዚህ ቴክኒክና ሙያ ውስጥ ያገኘውት ምትን ነው። ስልጠናዎች ናቸው። ዓለም ከበለጸገችባቸው ሚስጥራት መካከል ፈጠራና ቴክኖሎጂ ሰፊውን ድርሻ ይወስዳሉ። በኢትዮጵያም እስከ ቅርብ ጊዜ ድረስ ለዩኒቨርሲቲዎች እንጂ የተግባር ተኮር ስልጠና ለሚሰለጠንባቸው ኮሌጆች የሚሰጠው ግምት አናሳ በመሆኑ ተማሪዎች ኮሌጆችን ለመቀላቀል ሲቸገሩ ይታያል። የአዲስ አበባ ከተማ የስራና ክህሎት ቢሮ በ2018 የትምህርት ዘመን ከ31 ሺ በላይ ሰልጣኞችን በኮሌጆች ተቀብሎ ለማስተማር መዘጋጀቱን በቢሮው የውጤት ተኮር የተቋማት ስልጠና ዘርፍ ኃላፊ ወይዘሮ ዳግማዊት ግርማ ተናግረዋል። በዘንድሮ ዓመት ለመቀበል ያሰብነው ወደ 31500 ሰልጣኞችን በቀንና በማታ በዊኬንድ መርሃ ግብር ሰልጣኞችን ተቀብለን ለማሰልጠን ሙሉ ዝግጅት አጠናቆ ኮሌጆች በሙሉ የመቆረጫ ነጥብ ከፌዴራል ወርዶ በዚህ ልክ እያበቃ ስራ እየፈጠረ ያለ ተቋም ስለሆነ የተፈታ እጅ ሰጥተን ስራ ለማስተሳሰር ዝግጁ ሆነን እየጠበቀን መሆኑን መግለጽ እወዳለሁ።